ሰላም ነው። ሰላም ነው። ሰላም ነው። እንዴት አይደለም? ሰላም ነው። እንዴት ነው? ምን እግር ጣለሽ? ለወደፊቱ የቱሪዝም ስራዬ ዲዛይን እያወጣሁ ነው። በየት በኩል ላሳያቸው፣ የት አረፍ ላስብላቸው፣ አንዳንድ ደግሞ ካፍቴሪያዎች፣ እነዚህ ቶይሌቶችን፣ እነሱን ቦታዎች ማወቅ አለብሽ ቱሪስቶቹ ከመምጣታቸው በፊት በዚያ አጋጣሚ እየጎበ እየጎበኘሁም እየሰራሁም ነው። ገኘ ይሄ ከአቅም በላይ ነው ለመግለጽም ከሚያስቸግር በላይ ነው። ምክንያቱም ስናልመው የነበረ የአፍሪካም መዲናነቷን እስከዛሬ እንዲሁ በንግግር ብቻ ነበር የምናየው። አሁን ግን በተግባር ተረጋግጧል። ስለዚህ ይቺ ቫይብራንት የሆነች ከተማችን አዲስ አበባ የአፍሪካም መኩሪያ ሆናለች። እንደውም ምንድን ነው የተባለው ፕራይም ፕሪሚየር አፍሪካን ሄሪቴጅ ሲቲ ተብላለች። እና ቀዳሚ የሆነች የአፍሪካ ከተማ እስከ መባል ደርሳለች። ና ያንን ለማረጋገጥ ነው የመጣሁት። እንኳን ለዚህ አበቃ ነው። ካሁን ቀደም ግን እንደሚታወቀው ጎብኞች መዲናችንን በእግራቸው ተዘዋውረው የመጎብኘት ዕድል አልነበራቸውም። ሌም እስከማውቀው ድረስ መኪና ላይ ሆኖ ነው አዲስ አበባን ተመልክተው ይሄዱ የነበረው። አሁን ላይ ግን በእግራቸው በደንብ ለመጎብኘት ከተማዋን የሚያስችል ሁኔታ የተፈጠረ ይመስለኛል። ከዛ ኳያ እንዴት ስታየዋል? እንግዲህ ከዛሬ አምስት ዓመት በፊት የከተማ ውስጥ እግር ሽርሽር ብለን በተለያየ የአዲስ አበባ አካባቢዎች ስንዟዟር የሚገጥመን ችግር እና ያጋጠመንም ችግር ይሄ ነበረ፣ የዚህ የተሳለጠ ወይም ደግሞ ትክክለኛ የሆነ የዎኪንግ ዌይ መጥፋት አሁን ግን በተለያዩ የአዲስ አበባችን ክልሎች አካባቢዎች ይሄ ነገር ተሰርቷል። አንዱም እና ቤስት ሆኖ ደግሞ አሁን ያየሁት የካሳንቺስ አካባቢ ነው እና ይሄ መሰራቱ ለቱሪስቱን ፍሰት መጨመር፣ የቱሪስቱን ፍላጎትና እርካታ በመጨመር አንጻር ትልቅ አስተዋጽኦ ነው። በዚሁ አጋጣሚ አመልየ እዚህ ከተገናኘን ላይ ቀር እዚህ ከጀርባ የምታዩን የተለያዩ ፋሲሊቲዎች ያሉትን እንደ አዳራሽ የውሃ ፋውንቴን ነገር አለው ካፍቴሪያም ይታየኛል። እሱን ነገር ላሳይሽ እንዳስጎብኝነቴ ወደፊት ለእንግዶች የማሳየውን ነገር አንቺም እንግዲህ ተቋደሽ። ይሄ እንደምታየው እንግዲህ የአፍሪካ ዲፕሎማቶች ኢትዮጵያውያን መጥተው እዚህ ልጆቻቸውን ይዘው ቤተሰቦቻቸውን ይዘው ይዝናኑበት። ካፍቴሪያ ነው። በፊት እንግዲህ ይሄን ምን እንደነበረ እናስታውሳለን። እስኪ ዞር ዞር ብለን መልካም በተለይ ቱሪስቶች በጣም ይመጡታል ብዬ አስባለሁ። በስቲ ቱር አኳያ የከተማ ውስጥ የግር ሽርሽር ማለት እንደነዚህ አይንሽ ማረፊያ ያለው ጥሩ ነገር የሚሰሚበት ጫጫታ የሌለበት እንደዚህ ግሪንነስ ያለው ፓርክ አካባቢው ላይ ሲኖር ትክክለኛውን ትክክለኛውን የፓርክነት ወይም ደግሞ ወክዌይ ስታንዳርድ ጠብቋል ብለን እንላለን። አሁንም የምንመጣልሽ የአዲስ አበባችን ቫይብራንት የሆነ እና ሞደርን የሆነ ሜትሮፖሊታን ሲቲ ወይም ደግሞ ከባቢ መፍጠሯን ይሄ የተፈጠረው በአንድ አመት ባልሞላ ጊዜ ውስጥ ነው። የዛሬ አመት ምናልባት እዚህ ብንመጣ እንዲህ አይነት ፋሲሊቲ የለም ሌላ ታሪክ ነበረ ነበረ። እንግዲህ እዚህ አካባቢ ካሳንች ልዩ የሚያደርጋት ሌላው ነገር በሆቴል የተከበበች ነች። ፋይፍ ስታር ሆቴልስ የበዙባት ነች። በተለይ ደግሞ በክረምት አይተስ እንደሆነ በጣም ብዙ የክፍለ ሀገር ሰዎች ወደ አዲስ አበባችን ይመጣሉ ልጆቻቸውን ይዘው እኔም እኔም ጨምሮ አዲስ አበባችን ደግሞ በዚህ ጦት የነበረባት ከተማ ነች። አሁን እንደምታየው እንደዚህ አይነት በጣም ደስ የሚሉ ፋውንቴኖች ተሰርተውላት፣ ፓርኮች ግሪን ኤሪያዎች ተሰርተውላት ሰፋፊ ለአይን እንኳን እይታ ጥብብ ያለ ሳይሆን ሰፋፊ የሆነ እይታን ፈጥሮልናል። ይሄ ለጎብኝም ብቻ ሳይሆን ለዕለት ተዕለት ነዋሪ ከሥራችን ወጥተን እዚህ አካባቢ ከልጆቻችን ጋር አንድ ሰዓት ሁለት ሰዓት ብናሳለፍ ትልቅ በረከት ነው፣ ትልቅ ጠጋ ነው። እንግዲህ እንደምትመለከቱ የከተማችን ዋና እምብርት የሆነው ካሳንችሳችን በዚህ መልክ ተቀያይሯል። ካሳንችስ በጣም ፈርሳ የተሰራች አዲስ መንደር ሆናብኛለች ለኔ። ሌላ የአዲስ አበባ ድምቀት ሆናብኛለች። ድምቀት፣ ውበት የታየበት መንደር ማለት ይሄ ነው። ያ ማለት ይሄ ብቻ አይደለም። ምን አለ መሰልሽ በትጋት የወረደ ሀሳብ። መሬት የወረደ ሀሳብ ማለት ይሄ ነው። በአይናችን ያየ ነው የመሰከር ነው የነካ ነው ቦታ ማለት ይሄ ነው። እኔ ደግሞ ሌላ ቦታ አላስጎብኝሽም። እሺ፣ ይሄ የምትመለከችው ቦታ የፒያሳ ማለት ፈርሶ የተሰራው የፒያሳ ቦታ ይባላል። እንደምታዩ ግሪነሪ ያለው በቀኝ በግራችን ደግሞ የሪቨር ፕሮጀክት አለው። የሪቨር ፕሮጀክቱ እንደምታዩ በጣም ያምራል እና እዚህ ጋር ደግሞ እንደምታዩ በጣም ደስ ይላል። እኛ እንዳስጎብኚ እንደዚህ አይነት ከተማ ይዘን በኩራት የምናስጎብኝበት ከተማ ስላገኘን በጣም ደስታችን ሙሉ ነው። ለቱሪስቶቹም በጣም የሚያኮራ ነገር ነው። የነበረው እና አሁን ያለውን ነገር ለማነጻጸር ያህል ቱሪስቶቻችን፣ እኔ እንዳስጎብኝ የምናገረው ነገር ሲመጡ መገፋፋት ነበር። መንገድ ላይ ወክወይ የለም ነበር ሰፋፊ የመኪና መንገድ፣ ሰፋፊ የእግረኛ መንገድ፣ እንደገና ደግሞ የብስክሌት መንገድ። ይሄ ማለት ትልቅ ለውጥ ነው። በዚህ መልኩ እንግዲህ እኔንም መዲናዋን በደንብ አድርጌ እንድጎበኝ ስላደረክኝ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። መልካም የተከበራችሁ ተመልካቾቻችን እንግዲህ በመዲናችን የተከናወነው የኮሪደር ልማት በምን መልኩ ለጎብኚዎች ምቹ ይሆናል የሚለውን እንግዲህ አስጎብኚዎች ዞር ዞር እያሉ እኔንም አስጎብኝቶኛል ማለት ነው እናንተም እንግዲህ እንደወደዳችሁት ተስፋ አደርጋለሁ ቆይታችን ይህንን ይመስላል አመሰግናለሁ